እያንዳንዱ ሰው የተሰጠውን ጸጋ ለመጽደቅ እንደተሰጠው ካመነ ለእኔ ስምጸድቅበትን እግዚአብሔር ከልክሎኛል ብሎ ራሱን ቢያይ ያልተሰጠው ነገር የለም፣ ወይም ደግሞ ያለ ጸጋ የተፈጠረ ማንም የለም ማለት ነው። ከውጭ የሚቀበላቸው ሀሳቦች ናቸው የረከሰም የሚያደርገውና ወይም የተቀደሰ ሊያደርገው የሚችለው እንጂ በጎ ህሊና ለእያንዳንዱ ሰው የተሰጠችው ጸጋ ነው የመምህራን ቃል በመስማታችን ምንድን የተጠቀምነው የሰጠውን ነው እግዚአብሔር የሚጠይቀው እንጂ ያልሰጠውን ከማንም አይጠይቅም እርግጠኞች ነን እንደ አንድ ክርስቲያን በተሰጠን ጸጋ ለራሳችን ገንዘብ የሰበሰብንበት ለራሳችን እንዲያው በቃ ለልባችን ደስታ ብለን የሮጥንበት ጊዜ ሊቆጣጠር በጀመረ ጊዜ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 ልጆቹ ምክንያት አድርጎ የሚዋሽ ሰው አለ። እስካሁን ድረስ ምክንያት እየደረደረ ምንም አይነት አገልግሎት ከማይሰጠው ውስጥ ነን ወይስ ደግሞ እንደ አቅሙ እየሰራ ካሉት ውስጥ ነን? እኛ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። የእግዚአብሔር ሰላም በያላችሁበት የደረሳችሁ የተወደዳችሁ የእግዚአብሔር ቤተሰቦች እንደምን ሰነበታችኋል? አምላካችን እግዚአብሔር ወዶና ፈቅዶ ምሕረቱን መግቦቱን፣ ቸርነቱን ከእኛ ስላላራቀብን እንደ ኃጢአታችን እንደ በደላችንን ብዛት ስላልፈረድብንና ስላልተመለከተን እስከዚህ ሰዓት ድረስ ቆይተናልና እንደው በያለንበት ሆነን ይህንን ቃል እንድንሰማ አሁንም አምላካችን እግዚአብሔር ይርዳን። ቃሉን መስማትም ቃሉን መናገርም ሁለቱም አገልግሎት ነውና ቃሉን የምትሰሙ ሁላችሁም እግዚአብሔርን እያገለገላችሁ እንደሆነ እግዚአብሔር እየተናገረ እናንተ ደግሞ እያዳመጣችሁ እንደሆነ በማሰብ በማመን ቃሉን እንድትሰሙ ጋብዛለሁ እንግዲህ እንደተለመደው ሁሉ ዛሬም በዚህ በጉባኤ አክሊሲያ የሚቀርበውን አጭር ትምህርት በተለይም ደግሞ ለዕለቱ ወይም ደግሞ ለዚህ ሳምንት የተዘጋጀውን ትምህርት መግቢያ ነው የምነግራችሁ ማለት ነው። ሳምንቱ ሙሉ የሚባል ትምህርት ነው ተሰሙት ይሆናል። ግን ደግሞ እንደ መግቢያ ይህ ሳምንት ምንድን ነው፣ በዚህ ሳምንት ምን አይነት ትምህርት ነው የምንማረው የሚለውን ለማወቅ ረዳችሁ ዘንድ ነው ይህን ትምህርት የምንሰጠው ማለት ነው። እግዚአብሔር ከኔም ከእናንተም ጋር ይሁን። እንግዲህ በዚህ ሳምንት የምንማረው ትምህርት የማቴዎስ ወንጌል ምዕራፍ 25 ከቁጥር 14 ጀምሮ ያለውን ቃል ነው። እንግዲህ ዛሬ የሚነበብልን ወንጌል ይሄ ነው። ይህም ወንጌል ታማኙ ባሪያ በሚል ርዕስ የተሰጠው ወይም መልካሙ ወይም ቸሩ ነጋዴ ለታማኝ አገልጋዮቹ የሰጣቸውን መክሊት የያዘ ምሳሌ ያለበት ወንጌል ነው ዛሬ የምናየው የተነበበልን ማለት ነው። ይሄ ሳምንት ገብርሄር ይባላል። ገብርሄር ሁለት ቃል ነው በጎ ባሪያ ማለት ነው ገብርሄር። ወይም ቸር አገልጋይ ተብሎ ሊተረጎም ይችላል። የምእመናን ሳምንት እንለዋለን። በሌላ አነጋገር ባለፈው ሳምንት ታስታውሳላችሁ፣ የጌታ የመጻቱ ቀን ብለን ነበር። አደለ፣ ጌታ መጣ ብለናል። እና ቀጥሎ ያለውን ሳምንት ደግሞ ምእመናን ጌታ በመምጣቱ ምንድን ነው የሚጠቀሙት ጥቅም ሚለውን፣ እዚህኛው ሳምንት ላይ የሚቀበሉትን ዋጋ እናያለን ማለት ነው እሱም በአውስተፍሳው ላይ ጊዜ ዋጋቸው ምንድን ነው ትሉኝ? እንደሆነ ጌታ ተድላ ደስታውን የሚያደርግበት ገነት፣ መንግስተ ሰማያት ግባ ተሾም ተሸለም ማለት ነው መባል ነው። ይሄ ምእመናን ተስፋ የሚያደርጓትም ዋጋቸው እሷ ናት እና እሱን የሚናገር ወንጌል ነው እንግዲህ ዛሬ የተነበበልን ወይ የሚነበብልን ማለት ነው። በዚህ ወንጌል ውስጥ ሶስት አገልጋዮች አሉ። ለአገልጋዮች ደግሞ መክሊታቸውን የሚሰጣቸው አካል አለ። መክሊታቸው ደግሞ አለ። እሱን ነው የምናይ ማለት ነው እንግዲህ ዛሬ ከነዚህ ሶስት አገልጋዮች መካከል እንደ አቅማቸው ነው የተሰጣቸው። እና እያንዳንዳቸው አምስት መክሌት የተቀበለ አለ፣ ሁለት መክሌት የተቀበልም አለ፣ እንዲሁ ደግሞ እንደ አቅሙ አንድ መክሌትም የተቀበለ ደግሞ ነበረ ይለናል ቅዱስ ወንጌል። ለምን እንደ አቅማቸው ውሃቦም በአምጣ ና ይክል ውሃቦም ነው የሚለው በሚችሉት መጠን እንደ አቅማቸው ማለት ነው፣ ሰጣቸው ነው የሚለው። ይሄ ከላይ ስንመለከተው ከእንግዲህ መግቢያው ላይ ምን ብሎ ነው የጀመረው? ሩቅ የሚሄድ ነጋዴ ብሎ ነው የጠራው። ሩቅ አገር የሚሄድ ነጋዴ ባሮቹን ጠርቶ ይነግዱበት ዘንድ መክሊት ሰጣቸው። ወጸዋ አግብርቲሁ ወወሀቦሙ በአምጣነ የክሉ። ባሮቹን ጠራ፣ ለእነዚህም እንደሚያስፈልጋቸው ሰጣቸው ነው የሚለው። ሩቅ የሚሄድ ነጋዴ የተባለው አምላካችን መድኃኒታችን ኢየሱስ ክርስቶስ ነው። ሩቅም የተባለችው ደግሞ በአብቀኝ ተቀምጦ ያየንባት ወይም ደግሞ ጽራሪያም ናት ማለት ነው። ሩቅ ብለን የጠራናት መንግስተ ሰማያት ጽራሪያ የምንላት ናት። ወደዚያ ሄደ ማለታችን ርቀቱን መግለጻችን ምንድ ነው? ዛሬ አለመሰጠቷን ዛሬ አለመወረሷን ለማሳየት ነው። መጥቼ ወስዳችኋለሁ ብሎናል እንጂ ዛሬ ይዞን ስላላረገ ወይም ዛሬ ይዞን ስላልሄደ ነው። ሩቅ የሚሄድ ሰውን ይመስላል ተብሎ የተጠራው ከዚህ የተነሳ ነው። አምላካችን መድኃኒታችን ኢየሱስ ክርስቶስ በሚያደርግበት ጊዜ እንደዚህ ቸርነጋዴ ምንድን ያደረገው ባሮቹን ጠራ ነው የሚለው እንዴት አይነት ቸርነጋዴ እንደሆነ ተመልከቱት። ባሮቹን ጠራ። በራሱ ፈቃድ፣ በሰው ጥያቄ፣ በሰው አነሳሽነት አይደለም። የእግዚአብሔር መንግስት ለሰው የተሰጠችው እግዚአብሔር ጽድቁንና መንግስቱን ለሰው ማውረስ የፈለገው በራሱ በጎ ፈቃድ ነው ማለት ነው። አዳምን በመልኩና በምሳሌው ፈጥረው ዘንድ ያሳሰበው ሰው ነበረ እንዴ? ማንም አልነበረም አይደል አዳምን እስከፈጠረው በኋላ በምድር ላይ ባሉ ፍጥረታት ሁሉ ላይ ገዣ አድርጎ የሾመው ዘንድ አዳም ጠይቆ ነበረ? እንደዛ አላደረገም። እንደውም ገና ሳይፈጥረው ምን ብሎ ነበረ? እግዚአብሔር በምድር ያሉ ፍጥረታትን ሁሉ እንዲገዛ በባህርም ያሉ አሳዎችን ሁሉ እንዲያስተዳድር ብሎን የፈጠረው እግዚአብሔር አዳምን ሲፈጥረው ማለት ነው። አዳም እንደሚበላ እንደሚጠጣ አውቆ በምድር ላይ የሚበላ የሚጠጣ ነገርን ሁሉ እንዲኖር አድርጎ መፍጠሩ እግዚአብሔር እሱ ባወቅ አይደል እንዴ? የሰጠን ነገር ሁሉ የተደረገልን ነገር ሁሉ እግዚአብሔር ባወቀ እሱ በፈቀደው መጠን ያደረገልን። ከተደረገልን በጎ ነገር ሁሉ እግዚአብሔርን እኛ ጠይቀን የተቀበልነው አንዳችን ነገር የለም እኳ አደል እንደ መጽሐፍ ቅዱስ እንደሚነግረን ያደረገው ነገር ሁሉ መልካም እንደሆነ አይ አደለም የሚለው መጽሐፍ ቅዱስ በእያንዳንዱ ፍጥረት ማብቂያ ላይ ወይም በእያንዳንዱ ቀን መዝጊያ ላይ እግዚአብሔርም የፈጠረው ፍጥረት ሁሉ መልካም እንደሆነ አየ ይላል። እያንዳንዱን ነገር መልካም አድርጎ ይፈጥር ዘንድ ማንም ያላስገደደው ማንም ያልጠየቀው ያንን መልካም ሆኖ የተፈጠረውን ዓለም ደግሞ ለሰው የሰጠ ራሱ እግዚአብሔር ነው። እንዲህ አድርጎ የሰጠን እግዚአብሔር አሁንም ደግሞ ድጋሚ ወርዶ ተወልዶ አዳም መዳንን እንጂ የፈለገ የፈለገው ውረድና ተወልደ አድነኝ አልነበረም እኮ የመጀመሪያው ጥያቄው። ያው የታመመ ሰው ታውቁታላችሁ ምን ትፈልጋለ ቢሉት መዳን ነው አደል ሚለው። አይነ ስውር ታውቃላችሁ ምን ትፈልጋለ ቢሉት ማየት ነው አደል ሚለው ማየት ይፈልጋል መዳን ይፈልጋል። የታመመ ሰው አይኑ የታወረ ሰው ነገር ግን እንዴት መዳን እንዳለበት ምርጫው እሱ አይደለም። መዳን ብቻ ነው የሚፈልገው አዳም የሚፈልገው መዳን ነው የነበረው። ግን እግዚአብሔር ወርዶ ተወልዶ ራሱን ነው የሰጠው ራሱን የሚበላ የሚጠጣ አድርጎ ያቀርብለት ዘንድ የአዳም ጥያቄ አለ የእግዚአብሔር ቸርነት ነው። የአዳም ጥያቄ ሳይሆን የእግዚአብሔር ቸርነት ነው። ራሱ ኢየሱስ ክርስቶስን መብል መጠጥ መብል መጠጥ ሆኖ በመሰጠቱ ክርስቶስ ተዋህዶን ይኖራል ማለት ነው። መብል መጠጥ ተዋህጅ ነዋ። ከልብስ ይልቅ መብል መጠጥ ተስማሚ ነው፣ ወይም ደግሞ ተዋሃጅ ነው። ከልብስ ይልቅ ሰውነትን ህያው አድርጎ የሚያኖረውና የሚሰራው የሚገነባው መብል መጠጥ ነው አይደል? ይሰራን ዘንድ የበለጠ ይዋሃድን ዘንድ ስለፈለገ እግዚአብሔር ምን አደረገ? መብል መጠጥ ሆኖ ተሰጠን ማለት ነው። ኢየሱስ ክርስቶስ መብል መጠጥ ሆኖ ነው የተሰጠን። ስለዚህ ወገኖች፣ እግዚአብሔር በጎ ነገሮች ሁሉ እንዴት ባለ ቸርነት እንደሰጠን፣ እንዴት ባለ ልግስና እንደሰጠን ስንመለከት እግዚአብሔር ቸር አምላክ መሆኑን ሳኑን ሳናድር መረዳት እንችላለን ማለት ነው። ለዚህ ነው እነዚህም ባሮች ጠራቸው በአምጣና ይቁለ ለእያንዳንዳቸው ደግሞ እንደ አቅማቸው መጠን ሰጣቸው። እንደ ችሎታቸው መጠን ነው የሚለው። ያለ ችሎታው ማንም ምን አልተቀበልም። እግዚአብሔር ያለ ችሎታው ሰጥቶ ማንንም ለምን አልፈጸምክም ብሎ የሚቀጣ ክፉ አምላክ አይደለም። አመፀኛ ንጉስ ሰውን ይቀጣው ዘንድ ከፈለገ የማይችለውን ነገር ይሰጠዋል። አ እግዚአብሔር ግን እንዲህ አይነት ንጉስ አይደለም። በሚችሉት መጠን ሰጣቸው ነው የሚለው ይህም ቸርነቱን ያጠይቃል። በመጀመሪያ በራሱ ፈቃድ መስጠቱ፣ ሁለተኛ ለባሮቹ መስጠቱ፣ ሶስተኛ ደግሞ በሚችሉት መጠን እያንዳንዳቸውን አቅማቸውን ያገናዘበ ስጦታ መስጠቱ እግዚአብሔር ቸር አምላክ እንደሆነ እያንዳንዱ ያለ ምክንያት ሰርቶ መንግስተ ሰማያትን ይወርሳስ ዘንድ እንደሚፈልግ የእግዚአብሔር ቸርነት ማሳያ ነው። ይሄ ወንጌል በእውነቱ የእግዚአብሔር ቸርነት መንግስተ ሰማያት እኮ ናት በዚህ መልኩ የተሰጠችው፣ ወይም የወንጌል ቃል ነው በዚህ መልኩ የተገለጸው ማለት ነው። ለእያንዳንዱ በአቅሙ መጣን የተሰጠች ናት። አንዳንዱ ድንግልናውን ጠብቆ መኖር ባይችል እግዚአብሔር ምን ፈቀደለት? አንድ ሚስት ፈቀደለት፣ አይደል እንደ አንዳንዱ ደግሞ ድንግልናውን ጠብቆ መኖር የሚቻለው ቢሆን ወቦ ህፃዋን ልሃ ጸወሪ ሰውን በእንተ መንግስተ ሰማያት፣ ስለ መንግስተ ሰማያት ብለው ራሳቸውን ጃንደረባ ያደረጉ ሰዎች አሉ ብሎ እነሱንም አመሰግናቸው ማለት ነው። አንዳንዱ ደግሞ ሌላ እንደሚችሉት መጠን ህይወትን ያዘጋጃት እግዚአብሔር፣ እንደምንችለው መጠን ነው እንጂ ለሁሉም አንድ አይነት መንገድ አይደለም ያዘጋጀው። እንደ ድካማችን መጠን በእግዚአብሔር መንግስት ውስጥ ለምን ኖርለኛ ለእግዚአብሔር መንግስት ለተጠራለኛ፣ እንደምንችለው መጠን ነው እግዚአብሔር ያዘጋጀልን ማለት ነው። እንደምንችለው መጠን። በጣም የሚገርመው ምን እንደሆነ ታውቃላችሁ? የሰርጉ ቤት ላይ የገባው ያ የሰርጉ ባለቤት የማቴዎስ ወንጌል ምዕራፍ 22 ላይ እንደምትመለከቱት የሰርጉ ልብስ ያለበሰ አንድ ሰው ተገኘ ና ሲወቀስ ምንድ ለምን ቦይ ከዛ የዛ የለበስከ ልብስ ሰምራ ለሰርግ የማይሆን ልብስ ለምን ለበስክ ነው የተባለው አዳፋ ልብስ ልብስ የልብሱ አይነት አይደለም የተገለጠው፣ ለሰርግ የማይሆን ነው እንጂ የተባለው የልብሱ መጠን የልብሱ አይነት እሱ እሱ አልነበረም የተገለጠው። እና ይህም በራሱ ባለቤቱ እንደምን ባለ ሁኔታ መጽደቅ እንዳለብን እያሳየን ነው የመጣው ማለት ነው። እንግዲህ ምሳሌዎችን እ እያንዳንዳቸው እንደ አቅማቸው እንደ መጠናቸው ተሰጣቸው ተብሏል። እና ምን ምን የተሰጣቸው ስንል ባለ አምስት አለ፣ ባለ ሁለት ደግሞ አለ፣ ባለ አንድ ደግሞ አለ። እንደ መጠናቸው እንደ አቅማቸው አይደለ? የተባለው ባለ አምስት የተሰጠው ማገልገል በሚችልበት ልክ ነው እግዚአብሔር ጸጋውን የሰጠው ማለት ነው። አንዳንድ ጊዜ በሰው ጸጋ ስንቀና እንታያለን። ምናልባትም ጠፍ ድረ የተሰጣቸው ጸጋ ሰዎች ሊኖሩ ይችላል ነው፣ በዛ ስንቀና እንታያለን። ግን እውነት ለመናገር ለእኛ በአቅማችን አልሰጠንም ወይ ብለን፣ እያንዳንዱ ሰው የተሰጠውን ጸጋ ለመጽደቅ እንደተሰጠው ካመነ ለእኔ ስምጸድቅበትን እግዚአብሔር ከልክሎኛለሁኝ ብሎ ራሱን ቢያይ ያልተሰጠው ነገር የለም ወይም ደግሞ ያለ ጸጋ የተፈጠረ ማንም የለም ማለት ነው። ምክንያቱም እግዚአብሔር ለእያንዳንዳችን ነው መክሊት የሰጠን ታያላችሁ። እግዚአብሔር ለእያንዳንዳችን ከሆነ መክሌት የሰጠን ከልጅነታችን ጀምሮ የሰጠን በዚህ ሁኔታ ነው ማለት ነው። እና ምንድን ነው የሚያሳየው? ይህ ባለ አምስት መክሊት የተቀበለውን እግዚአብሔር አምስት መክሌቶችን ለእያንዳንዱ ሰው ሰጥቷል ወይም ደግሞ አምስት መክሌት የተቀበለ ሰው አለ ማለት ነው። ሊቃውንቱ በብዙ መንገድ ተርጉሞታል። ይህንን ባለ አምስት መክሌት የሚባለውን ከነዚህ አንዱን ብቻ ልንገራችሁ። አንደኛው መምህራን ናቸው። ሁለተኛው ደግሞ መጻሕፍት ናቸው። ሦስተኛው ደግሞ ስነ ፍጥረት ነው። አራተኛው ደግሞ በጎ ሕሊና ነው። አምስተኛ እግዚአብሔር በልዩ ልዩ መንገድ የሚያደርግልን መገለጥ ነው። እነዚህ አምስቱ እያንዳንዳችን እንረባባቸው እንጠቀምባቸው ዘንድ ወይም እናተርፍባቸው ዘንድ እግዚአብሔር ያዘጋጀልን መክሊቶቻችን ናቸው ማለት ነው። እግዚአብሔር መምህራንን ባይሾምልን ኖሮ መጽሐፍትን እንዴት ልናውቃቸው እንችል ነበር? እግዚአብሔር በመጽሐፍት ሀሳቡን ባይገልጽልን ኖሮ ትክክለኛውን የእግዚአብሔር ሀሳብ ሰይጣን ሳያወናብደው፣ ወይም ሰይጣን ሌላ የተሳሳተ መልእክት እንድናገኝ ሳያደርገን የእግዚአብሔርን ሀሳብ እንዴት መረዳት እንችል ነበር? ግን እግዚአብሔር ይህን አደረገ። እግዚአብሔርን መጽሐፍት ያልተጻፉላቸው መምህራንም ያልተሾሙላቸው ሰዎች እግዚአብሔርን በምን እንወቅህ ቢሉት በምን ሊያውቁት ይችሉ ነበር? ግን እግዚአብሔር ምን አደረገ? ፊደል የሌላቸው ሰዎች እንኳን እሱን ከማወቅ እንዳይከለከሉ ስነ ፍጥረትን አዘጋጀ ማለት ነው። ስነ ፍጥረትን መሪ አድርገው ይህን ሁሉ ፍጥረት የፈጠረ ስራ ያለ ሰሪ አይገኝም እና ብለው ማለት ነው። ቤት ያለ ኗሪ አይገኝም፣ አይሰራም አይደል? ሰው ሊኖርበት ነው የሚታዩ መቼም፣ አንድ ሰፈር ላይ ወይም አንድ ጫካ ውስጥ ገብታችሁ ቤት ካገኛችሁ ምን ታስባላችሁ? ማለት ነው እዚህ ውስጥ እዚህ ጫካ ውስጥ የሚኖሩ ሰዎች አሉ ብላችሁ ታስባላችሁ ማለት ነው። ወይም ያንን የሰራ ሰው እዚህ ላይ እንደ አለ ብላችሁ ልታስቡ ሰውዬውን ባታዩት እንኳን ይህን መገመት ትችላላችሁ አይደል? አሁን እግዚአብሔር እንደዛ ነው እያደረገ ያለው ስነ ፍጥረትን ብቻ በማየት እሱን እንድናውቀው አድርጎናል ማለት ነው። ከዚህ ሁሉ በላይ ደግሞ በጎ ህሊና የምትባለውን ነገር በውስጣችን አስቀመጠ እግዚአብሔር። በጎውን ከክፉ የምትለየውን ማለት ነው። እጸበለስን ከእጸ ህይወት ለይታ የምታሳውቀንን እጸበለስ በጎና ክፋትንና ደግነትን ነው አይደል? ለይታ ታሳውቃለች የተባለው። በጎ ህሊና ደግሞ እጸበለስንና እጸ ህይወትን ለይታ እንድናያት የምታደርገናት ማለት ነው። በጎ ህሊና ለእያንዳንዱ ሰው ተሰጥተዋለች፣ ወይም ንጹሕ ህሊና ማለት ነው። ለእያንዳንዱ ሰው ተሰጥተዋለች። ከዚያ በኋላ ከውጭ የሚቀበላቸው ሀሳቦች ናቸው የረከሰም የሚያደርገውና ወይም የተቀደሰ ሊያደርገው የሚችለው እንጂ በጎ ህሊና ለእያንዳንዱ ሰው የተሰጠችው ንጽህት ናት፣ የተሰጠችው ጸጋ ናት ማለት ነው። እሷን ሰጥቶናል። ይህ ሁሉ አልበቃው ብሎ ደግሞ እግዚአብሔር በህልም የሚገለጥበት ጊዜ አለ፣ በራእይ የሚገለጥበት ጊዜ አለ። በልዩ ልዩ መንገድ እግዚአብሔር ለሰው ልጆች ያደረገው መገለጥ ደግሞ የሚገርም ነው። ሰዎችን ለማዳን ያለው ቅርበት ወይም ሰዎችን ለመርዳት ያለው ፍጥነት ስትመለከቱት እግዚአብሔር በልዩ ልዩ ዘመናት ለሰዎች ያደረገው መገለጥ ነው። ይሄ ለብዙ ሰዎች ተሰጥቷል። በእውነት ክርስቲያኖች፣ ከእነዚህ መካከል ይሄን ሁሉንም የተጠቀሙበት ሰዎች አሉ። በእነዚህ ሁሉ ያተረፉ ማለት ነው። ወገኖች በመምህራን ቃል ምን አትርፈናል በቃለ መምህራንን ሰምተን ምን አተረፍን መጽሐፍትን ተመልክተን ምን አተረፍን ስነ ፍጥረትን አይተን ምን አተረፍንባቸው እርግጥ ነው እንበላቸዋለን እንጠጣቸዋለን እንጠቀምባቸዋለን ቤት እንሰራባቸዋለን ሌላ ስለ ነፍሳችን ምን አተረፍንባቸው ወገኖች በዚህ ዓለም ምን አተረፍንበት ነው ይህ ዓለም እንድንነግድበት እንድናተርፍበት የተሰጠን መክሊታችን ከሆነ ምን አተረፍንበት አርሰን ዘርተን ቆፍረን ከምረት፣ ነው ምርት ላይ ቀዳማያቱን አውጥተን እግዚአብሔርን ብናስብበት፣ ወይም ደግሞ ከዛ መካከል ለድሆች ሰጥተን ድሆችን አጥግበንበት እግዚአብሔርን ብናስብበት አተረፍንበት ማለት ያደል እንዴ? በተሰጠን ጸጋ ምንድን ነው እያተረፍንበት ያለው? ክርስቲያኖች፣ የመምህራን ቃል በመስማታችን ምንድን የተጠቀምነው ጉባኤ በመገኘታችን ምንድን ነው የተጠቀምነው? መጽሐፍትን በመመልከታችን ምንድን ነው የተጠቀምነው? የሚለውን በደንብ ማየት ይኖርብናል ክርስቲያኖ። ስለዚህ ይሄ አምስቱ መክሊት የተሰጣቸው አሉ። በዚህ በአምስቱ ሁሉ የሚጠቀሙ ናቸው ማለት ነው። እነዚህ ሌላው ደግሞ ሁለት መክሊት የተቀበለ ደግሞ አለ። እሱ ማለት ደግሞ ምን ማለት ነው ወገኖቼ? ብሉያትንና ሀዲሳትን ለእያንዳንዱ ሰው እግዚአብሔር እንደሰጠ ማሳያ ነው ማለት ነው። ብሉያትንና አዲሳትን እግዚአብሔር ሰጥቶናል። ወይም ደግሞ ሃይማኖትና ምግባርን አምላካችን እግዚአብሔር ለሁላችንም ሰጥቶናል ማለት ነው። በሃይማኖታችን መሰረትነት ላይ ምግባርን የጨመርንበት እንደሆነ ትርፍ እንደምናገኝበት ነው የሚያሳየው። ባለ አንድ መክሊት ደግሞ አለ። አንድ መክሊት የተሰጠዋለ። አንድ መክሊት የምንለው ደግሞ ወገኖች በዚህ ዓለም ላይ ሲኖሩ እያንዳንዱ ሰው የተሰጠው ወይም ደግሞ ይቺ ዓለም ራሷ አንድ መክሊት ተብላ ልትቆጠር ትችላለች ማለት ነው። እሷን ማርባት ነው፣ እሷን በእሷ መነገድ ነው የሚጠበቅብን እኛ ማለት ነው። እንደዚህ አድርጎ ለእያንዳንዳችን እንደሚያስፈልገን ስጦታ ሰጥቶናል። ይሄ ነጋዴ ወደ ሩቅ ሀገር በሚሄድበት ጊዜ ባሮቹን ጠርቶ መክሊት ባይሰጣቸው በምን ሊነግዱበት ይችሉ ነበር? ትርፉንስ በኋላ እንዴት ሊጠይቃቸው ይችል ነበር? ግን በመጀመሪያ መክሊት ሰጣቸው ነው የሚለው። የሰጠውን ነው እግዚአብሔር የሚጠይቀው እንጂ ያልሰጠውን ከማንም አይጠይቅም፣ ከማንም አይጠይቅም። አንዱን ሰው በዓለም እየኖረ ትዳር መስርቶ እየኖረ እንደ መነኩሴ ለምን አልኖርክም ብሎ ሊጠይቀው ይችላል? እንደዛ አይደለም። አንዱን ሰው በምንኩስና ዓለም ውስጥ እየኖረ በትዳር ውስጥ እንደሚኖሩ ሰዎች ሆኖ ስላልኖረ ሊቀጣው ይችላል ብላችሁ ታስባላችሁ? እንደሱ አይደለም። በምናኔ የሚኖረው ሰው መክሊቱ እሱ ነው። በዛው ነው የሚጠየቀው። በአለም ደግሞ የሚኖረው የሚጠየቀውም እንዲሁ በሱ ነው ማለት ነው ወገኖች። ስለዚህ እግዚአብሔር ለእያንዳንዳችን እንደ አቅማችን መክሊትን ሰጥቶናል። ግን እነዚህ ባለ መክሊቶች ምን አደረጉ? አምስት የተቀበለው ሄደና ምን አደረገ? አረባው ማብዛት ጀመረ፣ ስራ መስራት ጀመረ። ከዛስ አምስት መክሊትን ማትረፍ ጀመረ ማለት ነው። እግዚአብሔር በተሰጠን ጸጋ ስንንቀሳቀስ ጸጋውን እየጨመረልን የሚሄድ ደግሞ እሱ እንደሆነ ነው የሚያሳየን ማለት ነው ሀብት እየጨመረልን ክብርን እየጨመረልን የሚሄድ ደግሞ እሱ ነው ማለት ነው ያንን ይዘን በእግዚአብሔር ፊት እንቀርብ ዘንድ እያንዳንዳችን የተሰጠን መክሊት መኖሩን ልብ ልንል ይገባል ባለ ሁለቱም ሄደ እሱም እንደዚሁ ማርባት ሲጀምር ምን አተረፈ ሁለት መክሊት አተረፈ ማለት ነው እነዚህ በነገራችን ላይ ወገኖቼ በተሰጣቸው ጸጋ በተሰጣቸው መክሊት ሲወጡና ሲወርዱ የነበሩ እነዚህ በደጋጋ አገልጋዮች መክሊቱን የሰጣቸው አካል የሰጣቸው ባለጸጋ እንደሚመጣ እርግጠኞች ነበሩና እያረቡ ነው የጠበቁት። ከዚህ መካከል ያጠፉት እንኳን አልነበረም። ይህንን እያንዳንዱን እየተጠቀሙበት ነበር የቆዩት ማለት ነው። ወገኖች እያንዳንዱን የተሰጠንን ጸጋ ለራሳችን ላለመጠቀማችንንስ እርግጠኞች ናችሁ? እርግጠኞች ነን። እንዳንድ ክርስቲያን በተሰጠን ጸጋ ለራሳችን ገንዘብ የሰበሰብንበት፣ ለራሳችን ጥቅምን ያካበትንበት፣ ለራሳችን ክብርን የሰበሰብንበት፣ ለራሳችን እንደው በቃ ለልባችን ደስታ ብለን የሮጥንበት ጊዜ የለም። በተሰጠን ጸጋ እግዚአብሔርን ብቻ ለማክበር የጠጋን፣ የሰጠኝን ሰጠሁ ብለን ይዘ ነው የምንቀርበው። ያላጎደል ነው ጸጋ ይኖራል ብላችሁ ተሰባላችሁ። ስንት ነገር ተሰጥቶን እኮ ብዙ ነገር አጉድለናል። በልጅነት ያገኘነውን ጸጋ ማለት ነው እግዚአብሔር ልጆቹ ስለሆነ የሰጠንን ጸጋ አጉድለነዋል፣ ብዙዎቻችን ማለት ነው። እግዚአብሔር ግን ይመጣል እኮ፣ ምክንያቱም ይሄ ባለጸጋ ነጋዴ እንደሄደ አልቀረም፣ ሊቆጣጠራቸው ጀመረ ይላል። እግዚአብሔር አሁን የሰጠንን ጸጋ በሚገባ ባንጠቀምበትም፣ በሚገባ ምንጠቀምበትም፣ ሊቆጣጠርን የሚጀምርበት ጊዜ እንዳለ ማወቅ ይኖርብናል። ሊቆጣጠር በጀመረ ጊዜ እያንዳንዳችን ይዘነው የምንቀርበው በእግዚአብሔር ፊት አንዳች መክሊት ይኖረን ይሆን?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 ወቀበርክዋ በሻሽ ጠቅልዬ አኖርኳት ይላል። እና እውቀት ናት ብለው አባቶቻችን ተርጉመውታል። አይምሮ ያለ ከናላ ነው እና በሻሽ ጠቀለልኳት የሚለውን ሲያብራሩ ነው ከናላ ነው እና እሷን እግዚአብሔር ማወቅ ነበረች የተሰጠችው። እሷንም ቀብሮ አኖራት ማለት ነው። ያ ማለት አልተጠቀመባትም ማለት ነው። ብዙ ሰዎች ከሆኑ እግዚአብሔርን ያውቁታል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 አላለም። ያን ጊዜ ሽ ብሎ ነው የተቀበለው። ልክ ባለ ሁለቱ ሲቀበል ባለ አምስቱም ሲቀበል አብሮ ነበር የተቀበለው። አሁን ግን ምክንያት መደርደር ጀመረ ማለት ነው።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 ልጆቹ ምክንያት አድርጎ ይዋሽ ሰው አላ ነጋዴነቱ ምክንያቱ አድርጎ ያልቆረበ ሰዋላ።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 ከሚባል እሳትነቱ ይልቅ የሚያደን እሳት መሆኑን ማወቅ እንዴት ማሰብ እንዴት ይሳነናል? ክርስቲያኖች ከቁጣው ይልቅ ከመቅሰፍቱ ይልቅ መሀሪነቱ እንዴት አይታየንም? የእግዚአብሔር ቤተሰቦች፣ ሰይጣን ሊያርቀን ሲፈልግ ምንድን ነው የሚያሳስበን ማለት ነው? ይሄንን ለማድረግ ወይም ለመቁረብ አለበለዚያም ደግሞ ለቤተ እግዚአብሔር አገልግሎት የተገባው አይደለሁም ብለን እንድናስብ ነው ብቻ ነው የሚያደርገን። የተገባን መሆን እንችላለን የሚለውን ለምንድነው ማናስብም በቤተ እግዚአብሔር ውስጥ ገብተን ለማገልገል እኛም እንችላለን እንደ ሌሎቹ መተፈጥሯችን ብለን ማናስቡ ለምንድን ነው? እስካሁን ድረስ በብዙ ምክንያት ውስጥ የተተበተቡ በጣም ብዙ ሰዎች ነው ያሉ። ክርስቲያኖች እንደዚህ በመሆናቸው ምክንያት እንዳለ መክሊታቸውን ቀብሮ ያ አይምሮ ተ እግዚአብሔር ነው። አንድ መክሊት እሷ ናታ። ባላንድ መክሊት የተባለው አይምሮ እግዚአብሔር ማወቅ ናት። እሷን በተግባር ወይም እሷን በምግባር አላበዛትም አለ። አልተገለጠማ በስራ አሁን እግዚአብሔር ማወቃችን እግዚአብሔር ማምለካችን በምንድ ነው የሚገለጠው? ክርስቲያኖች በምን ሊገለጥ ይችላል? እግዚአብሔር የምናመልክ እኔና ቤቴ እግዚአብሔር እናመልካለን አላ አደል እያሱ ግን ከዛ በኋላ በምንድ ነው የሚታወቀው? እግዚአብሔር ያዘዘንን ነገር በማድረግ አደለም የምታወቀ የነበረበት እና እስካሁንም ድረስ ሃይማኖታችንን ያልገል በስራ ያልገለጥ ሰዎች ልንኖር እ እግዚአብሔር በሚመጣበት ሰዓትስ ያችኑ ራሷን እንዳለ ይዘን መቅረብ እንደሱ አደለም እኮ እግዚአብሔር የሚፈልገው እሱን እንድናበዛው፣ እሱን እንድናረባው ነው የሚፈልገው ማለት ነው። ለዚህ ነው ባለቤቱንማ፣ ሁሉም ያውቁታል። ነገር ግን ከመጣ በኋላ ጻድቃንና ሀጣን ምላሻቸውን ተመልከቱት። ጻድቃን መክሊታቸውን ማረባታቸውን ነው እንጂ የሚያውቁት ከዚያ በኋላ የሚቀበሉትን ጸጋ አያውቁም ነበር። እና ምንድን ነው ሽልማቱ በኋላ? እኔ ኑ እናንተ አባቴ ቡሩካን ወደ እኔ ነው ሲላቸው፣ እነሱም ተገርመዋል። እንዲያው ስለወደድከን ነው እንጂ እኛማ ምን አድርገን ማለት ጀምረው ነበር ይላል እና የምንቀበለውን ስጦታ ዛሬ ላናውቀው እንችላለን ለዚያውም በቅዱስ ወንጌል ተጽፏል ግን ከተጻፈው በላይ ነው ያ ማለት ምንድ ነው ከምንጠብቀውም ከምናስበውም በላይ ነው ማለት ነው መጽሐፍትም ጽፈውት ሊቃውንትም ተናግረውት ሊገልጡት ያልተቻላቸው ስለሆነ ነው ስለዚህ የእግዚአብሔር ቤተሰቦች በዚህ በሶስት ምድብ ከተመደቡት መካከል ራሳችሁን የትኛው ላይ ነው የምታገኙት ከባለ አምስቱ ከባለ ሁለቱ ወይስ ከባለ አንዱ እስካሁን ድረስ ምክንያት እየደረደረ ምንም አይነት አገልግሎት ከማይሰጠው ውስጥ ነን ወይስ ደግሞ እንደ አቅሙ እየሰራ ካሉት ውስጥ ነን? እኛ እንግዲህ ይሄ የሚያሳየን ውድ ክርስቲያኖች፣ ሶስት ነገሮችን ከዚህ መረዳት እንችላለን። አንደኛው የምናገለግለው እንደ አቅማችን እንደ መጠናችን ስለሆነ እንደ እገሌ ካላገለገልኩ ብለን የምንሳቀቅበት ወይም ተስፋ የምንቆርጥበት ሕይወት አይደለም ክርስትና። የምናገለግለው እንደ ስጦታችን እንደ አቅማችን እንደ መጠናችን ስለሆነ ማለት ነው። ይሄ ማለት አንዳንድ ጊዜ አንዳንድ ሰዎች የመነኮሳትን ገድል ባነበቡ ቁጥር እንደ መነኮሳ ሲጸልዩ ማደር ይፈልጋሉ ማለት ነው። እንደ አቅማቸው አደለም የሚያስቡት። ገዳማዊውም እንደ ዓለማዊ መኖር የለበትም ዓለማዊውም እንደ ገዳማዊ ልኑር ብሎ ማስብ የለበትም። ከቻለ ጥሩ ነው። ግን ደግሞ ያለ አቅሙ ያንን አስቦ ቢፈተን ፈተናውን ደግሞ የማይችለው የሚከብደው ስለሆነ ነው። እንደዛ አመላችሁ እና እንደ አቅማችን እንደ መጠናችን ማገልገል እንዳለብን እናስብ። ሁለተኛ የምንወቀሰው እንደ አቅማችን እንደ መጠናችን ባለማገልገላችን መሆኑን ልናስብ ይገባል ማለት ነው። እግዚአብሔር የሚፈርድብን እንደ አቅማችን እንደ መጠናችን ባለማገልገላችን ነው። ዋጋም የሚሰጠን እንደ አቅማችን እንደ መጠናችን በማገልገላችን ነው። ምክንያቱም ለእያንዳንዱ የሰጠውን ያውቃልና ማለት ነው። ለእያንዳንዱ የሰጠውን ያውቃልና በዚህ ልክ ማሰብ ይኖርብናል። ሶስተኛ ደግሞ ምን ያሳየናል መሰላችሁ ይሄ ባለ ሁለቱም ሆነ ባለ አምስቱ መጨረሻ ላይ የተባሉትን ስሙት። በእውነት በጣም የሚገርም ነው። አንተ በጎና ታማኝ አገልጋይ፣ ወደ ጌታ ተድላ ደስታ ግባ ነው። የሁለቱም ሽልማት ጌታ ተድላ ደስታ ወደሚያደርግበት ገነት፣ መንግሥተ ሰማያት ግባ የሚል ስጦታ ነው የተሰጣቸው ማለት ነው። እና እግዚአብሔር ትንሽም አገልግለን ብዙም አገልግለን እንደ አቅማችን ማገልግላችንን ብቻ ስለሚያይ የሚሰጠንን ዋጋ ግን አይታችሁታል። እኩል እኮ ነው ያደረጋቸው ጻድቃንን እኩል ዋጋ እኮ ነው የሰጣቸው። ምክንያቱም ይሄ ጌታ ተድላ ደስታ ወደሚያደርግበት ግባ ነው እና ያላቸው ከእሱ ጋር መኖር ነው የተሰጣቸው የተፈቀደላቸው ነገር ማለት ነው። እና እግዚአብሔር እንደ አቅማችን እንደ መጠናችን የሞከርናትን ያችን የጀመርናትን ጅማሮ ተመልክቶ ዋጋ ያላሳጣን የማያሳጣን ታማኝ አምላክ መሆኑን በማወቅ ልናገለግል እንዲገባን ያሳያል ማለት ነው። ስለዚህ ከዚህ ሳምንት እንግዲህ የምንማረው የእግዚአብሔር ቤተሰቦች አገልግሎትን ነው የምንማረው። እግዚአብሔር ዛሬ ሰጥቶን የሄደው መክሊት እንድናገለግልበት የተሰጠን ነው። ከዛም ደግሞ በአገልግሎታችን ዋጋ የምናገኝ መሆናችንን የሚያስረግጥ ወንጌል ነው ዛሬ የተማርነው ማለት ነው። እንግዲህ የአባቶቻችን አምላክ እግዚአብሔር ለወዳጆቹ የሰጠውን ዋጋ ለእኛም እንዲሰጠን መልካም ፈቃዱ ይሆነልን። እግዚአብሔር ይስጠልኝ።